ምንድነው ማታ ማታ ስራ የምታየው? ይህ እኮ የጠቅላይ ሚኒስትር ባህሪ አይደለም የሚል እኮ ብዙ መካሪ ነው ያለው። ነውር ይመስለዋል፣ ስራ ማየት። መደበቅ ትክክል ይመስለዋል፣ ስራ ማየት ግን ነውር ይመስለዋል።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 እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም፣ ለትውልድም፣ ለሀገርም ስትሉ ሌላውም እናንተ ሲከተል ነበር። በጣም መልካም የሚሆን በየሴክተሩ ግን ሰው በመልካም ቃል የሰራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ ስራ ጥሩ ነው ካለ፣ ገበያ ጥሩ ነው ካለ፣ ገቢ ጨምርብኛሉ ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላ ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ ላይ መለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና ሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል። እና ያለ መልሰን ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ ቢያንስ ቢያንስ የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው ነው ከእናንተ ውስጥ በባንክ ሼር አይ ዶንት ኖ እንግዲህ ቁጥራችሁን አላቅም። ቢያንስ ግን 20% እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናቸው። ባንኩ መስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሁኑ፣ ብላክ ማርኬት ነጋዴ አትሁኑ ብላችሁ ማድረቂ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈት ነው። ባንክ ስርዓቱ ዘግተን ዘግተን ስላላዋጣ እንዲወዳደው የከፈት ነው። ለዛ ነው። እስካሁንም ባሰብነው ነው ልክ አልተከፈተም። እንሰራበታለን። ፋይናንስን እንዳይመለከታሉ ለሴክተር፣ ለኢንዱስትሪ፣ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን። ማገልገል ላይ ችግር አለ። በየወረዳው ችግር አለ፣ አመራር ችግር አለ። ምንም ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ ሳይችል በሆነ በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ አውቃቸዋለሁ፣ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ የሚሆን የሸሸ እንደ ደገፈ ነው አያትችልም። ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምሰብ ይቻል አቅም ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምን እዚህ አገር ደግሞ እንዳያችሁት ካላያችሁት፣ ስራ አይሰራም አይሰራም። ስታዩ ውስጥ ትከታተሉ ነው ስራ የሚሰራውና ማገልገል ችግር አለብን። ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣ ነው ኦቶሜሽን ነው መስሩብ። አብዛኛው ሚኒስትሪ እየገባ ነው ወደ ኦቶሜሽን፣ አሁን ሁሉም ክልሎች ለምሳሌ አርባ ምንጭ ሐዋሳ፣ ብዙዎቹ ዋና ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው። የተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከርን ያለነው። ጠያቂ ሁለት ነገር አንስተዋል፣ እዚህ አካባቢ ያነሱት። አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና እዛው ላይ ያሉ። በዚህ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም። ብር ከሌለ አይሰራም። ሕንፃ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት ያ ነገር። እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑ እናፋጥናለን፣ አቅም በፈቀደ መጠን ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነው። እና እኛ እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። መቶ ፐርሰንት እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን መቶ ፐርሰንት የምናውለው ኢትዮጵያ ላይ ነው። መቶ ፐርሰንት ለምሳሌ ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው። መጽሐፌ ሰራው ሸጥኩ። እንደ ማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረው ለልጆቼ መቆየት ያለበት ግን፣ እኔ የማምኑ ያን መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጥረታ ብወጣ አጠራጠራለሁ። እነዛ መግዛታችሁ ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺ የሚቆጠር ሰው ሶስት ሺ ገደማ ሰው ነው ፋሚሊ በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን ሃምሳ ፐርሰንት ያለው እናንተ ጋር በትንሹ ሃምሳ ፐርሰንት ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ለእብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይህን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በእኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና አስር ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎች ስራ ሲሰሩ ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ አይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃው ማስረጃ ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም ካገዛችሁን ከተጋገዘን በእርግጠኝነት ብዙን እንቀነሳለን አትስጡ አቃሉ ያስቸግራችኋል ስራ ቀድማችሁ ጠቁሙ፣ አብረን እንያዛቸው። አስር ሰው ከያዝ እየፈራ ይሄዳል ማለት ነው፣ ጥንቃቄ የጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌሎቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ያን ለማድረግ ዝግጁ ከሆናችሁ በእኛ በኩል ዝግጁ ነን። ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን። ቀድማችሁ ነገሩን ልዩ ቲም እናዘጋጃለን፣ አብረን እንይዛለን፣ እርምጃ እንወስዳለን። ደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋል። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው። እኔ ያለኝ አጠር ያለው መልስ እሱ ነው። ኢ ሰርቪስ እናስፋፋለን። ብቃት የሰራተኛ ብቃት ላይ የሚመለከት ሁለት ነገር ታሳቢ ቢደረግ፣ አንደኛ የኛ ኤጁኬሽን ሲስተም ኢንዱስትሪው የበቃ ሰው ሊያወጣ አይችልም እንዳትጠብቁ። እሱን አንዱ ማስተካከል ያለብን ሶስተኛ አራተኛ ዓመት ሲደርሱ የግድ ኢንዱስትሪ ውስጥ ገብተው ካልሰሩ የክላስሩም ብቻ መያዝ የለብንም ብለን ጀምረናል። እናስፋፋዋለን። እሱ ለጠበብም ይሁን ጋራጅም ይሁን ሌላም ቦታ ተማሪ ሊመረቅ ከሆነ አንድ ዓመት ስድስቶ ማገልገልን እንዲማር ማድረግ አለብን። ቢኮዝ በክላስ የሚሰጠው ትምህርት ብቻውን በቂ ስላልሆነ ጀምረናል። እናስፋፋለን። እሱ ግን እናንተ ናችሁ ዋና አስተማሪዎች ሰው ለመማር ዝግጁ ሆኖ እናንተ ጋር ከመጣ በኋላ እናንተ ናቸው አስተምራችሁ ሰው የምታደርጉት እንጂ የኛ ትምህርት ስርዓት አሁን ባለው ሁኔታ ትንሽ ውስንነት አለበት። ተጋግዘን እሱንም ማዘመን ይቻላል። ኤንኪይ ላቦራቶሪ ላይ፣ ኳሊቲ ላይ፣ ስታንዳርድ ላይ በጣም ጥሩ ስራ እየሰራ ነው። አላያችሁት ይሆናል። እናንተ ግን ከሚያኮሩ ስራዎቻችን አንዱ እሱ ስለሆነ የተገነባ ነገር አለ፣ መጠቀም ያስፈልጋል። ሎጂስቲክስ መንገድ እዛ ቢገነባ ባቡር ቢገነባ መብራት የተባለው በሙሉ ትክክለኛ ኮንሰርን ነው። ዋናው ችግራችን ሎጂስቲክስ ነው፣ ግን አሁን ያለን አቅም ውስን ስለሆነ ትንሽ ጊዜ ይፈልጋል። ጊዜ ይፈልጋል። ባቡር ስንዘረጋ መንገድ ስንዘረጋ፣ ሪሶርስ ያለበት ቦታ ዘርግተን ሪሶርስ ለማውጣት አይደለም። ኢኮኖሚ ቲንኪንግ አይደለም፣ የነበረን ፖለቲካ ነው። ፖለቲካ ስለሆነ ብዙ ጣጣ አምጥቶብናል። ለምሳሌ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 አሁን በቅርቡ ነው ወንጂ ነፃ ያወጣው። ወንጂ ግን 67 መቶ ነው አትራፊ የነበረ ነው። ሌላ ጋር ለጥፈውት እንዳያተርፍ አድርገው ነው ያበለሻሹት። እሱን ለማውጣት ገና ሰባት ደረስን። አሁንም ስድስቱ ደሞዝ አይከፍልም። ዛሬ ኤግዛምፕል ነው ኢንዱስትሪያል ፓርክ ፕላቻ ቅድም። እኔ አይመስለኝም። እኔ ኢንዱስትሪያል ፓርክ ላይ ኢንቨስት ማድረግ ዝግጁ አይደለሁም። አሁን ምክንያቱ ምንድን ነው? ኢንዱስትሪያል ፓርክ አስራ ሶስት ገደማ አለን። አስር ጨርሰናል። ሁሉም በዳ ነው። እዳቸውን መክፈል ገና አልጀመሩም። ታስታውሱ ከሆነ ለውጭ ባለሀብት ለኤክስፖርት ተብሎ ሼዶቹ ሰምታችሁ ይሆናል። ይሄ ከውጭ ባለሀብት አነስተኛና ጥቃቅን አንድ ሚሊዮን ሁለት ሚሊዮን ብር ይዞ መጥቶ ዘሆል ሼድ ይዟል። ታክስ ከእናንተ በላይ ሊራሱ ነው። አገሩ ነግዶ አያቅም። አነስተኛና ጥቃቅን ነው እሱ ይሰገሰግና ዘሆል ሆል ንግድ ስርዓቱን ብላክ ማርኬቱን ያው እንደምታውቁት ያደርጋል። ለዚያ ነው ኢንዱስትሪያል ፓርክ ለሎካል አምራቾችም ይሰጥ ለሚወሰን ነው። ግን አሁን ትርፋማ ቀርቶ ራሱን ያልቻለ ኢንዱስትሪያል ፓርክ እያየን ሌላ ኢንቨስትመንት አናደርግም። ፕራይቬት ሴክተር ግን እናበረታታለን አሉ እኮ የሚገርም የሚገርም ኢንዱስትሪያል ፓርክ የሰሩ ሰዎች አሉ። ከኛ ፓርኮች ያላነሰ ወደሱ እሱ የሚገቡ ሰዎች ካሉ ለማገዝ ዝግጁ ነው፣ በመንግስት ደረጃ ግን አይመስለኝም። ሰላም ብዙዎቻችሁ አንስታችኋል። ሰላም ትክክለኛ ደፍሲት ነው፣ ግን መጥፎም የሆኑ ምንድን ነው ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ በላፍት ይመጣና መንግስት ቢያስብበት። እንደዚህ ጥሩ አይደለም ከሀላፊነት ባንሸሽ እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን ብቡር የሚቀልበው እዚህ ያለ ሀብታም ነው። እና እየቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ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 በምናምን መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ከትምህርት ስርዓት ጋር ተያይዘን የተነሳው እንፈትሸዋለን። ችግሮች ይኖራሉ፣ ፈትሸም የሚስተካከል ጉዳይ ካለ እናስተካክላለን። በደንብ ኖት አድርጌያለሁ። ከሴክተሩ ጋር እንወያይና ለማሻሻል እንሞክራለን። ዲፕሎማሲው ብራንዲንግ በሚመለከት እንደሚቀረን ገብቶን ተወያይተንበታል። ስልጠናም ሰጥተናል። ዘሆል ዲፕሎማሲያችን ኢኮኖሚ ተኮር እንዲሆን ተግባብተናል። የማንም ዲፕሎማት ዋነኛ ስራ ገበያ ማፈላለግ ነው። ዋነኛ ስራው እናንተን አስተባብሮ ኢንቨስት እንድታደርጉ፣ ለምሳሌ ኬንያ ያለው ሰውዬ ኢትዮጵያውያን በዚህ ሴክተር ኢንቨስት ቢያደርጉ ያዋጣቸዋል ካለ እናንተን አግዘን ማስገባት ነው ወደዛ። እና ችግሩ እውነት ነው። ተወያይተናል፣ ሰልጥነንበታል። ተቋሙን እያሻሻሉን ስንሄድ ይፈታል። የክራይሼድ አምራች እና አስመጪ መካከል ያለውን ብዙ ችግር ስላለብን ጊዜ ስጡን እንየው በደንብ። ለምሳሌ አምስት ዓመት ያላችሁት አምስት ዓመት ካልሆነ ሰዎቹ ይወጣሉ ወይ? ከዛ እንደዛ የተመቸው ሰው ያድጋል ወይ? እንዴት አድርገን ነው ግራጁዌት እንዲያደርግ የምናደርገው የሚለውን ጉዳይ እናያለን። በተለይ እህት ያነሳችሁ የሚገጣጠም የሚጠግንም ሚሊያ አሰራር ያለን እናያለን፣ እንፈትሻለን። ግብዓት አቅርቦት ጋ ተያይዘው በሁሉም ኢንዱስትሪ መኖን ጨምሮ የቫልዩ ቼን የማስተሳሰር ችግር ስላለብን አንዳንዱ ምርት እዚሁ እያለ እኛ ከውጭ ስለምናስገባ መኖ፣ ለምሳሌ እኛ ኤክስፖርተር መሆን ሲገባን የመኖ ችግር ሊነሳ አይገባውም። ማምረት እንችላለን። መኖ የሁሉንም እንዴት እንደሚፈታ እናያለን። ከሌማት ጋር እህት ያነሳ እንዴት ሰምቼዋለሁ፣ ኮምፕሌንቱን እናያለን፣ አይተን መፍትሄ እናበጃለን። በእኛ በኩል አንዳንድ ህጎች ሲወጡ አንደኛውን በር ይዘጋሉ፣ ሌላ ደግሞ ችግር ይፈጥራሉ። እየተማሩ ነው። እሱም ደግሞ ኢንሃንስ እያደረግን እንሄዳለን። ጨርሰን የምናውቀው ነገር ስላልሆነ እየተማሩ ነው የሚቀየረው ነገርየው። የሀገር ውስጥ መጠቀም ይሄ ባልሰለጠነ አለም በጣም ከባድ ይመስለኛል። ምክንያቱም አሁን እዚህ ያለ ሰው ከለበሰው ሱፍ ስንት ሰው ነው የሀገር ውስጥ የለበስከው ቢባል፣ አላቅም ስንቱ ደፍሮ ከሀገር ውስጥ እንደሚል። እዚህ የሚሰራ ነገር ሁሉም ሚረራ አይመስለንም። እዚህ ያለ ችግር ነው። የሆነ ሆኖ ግን ሱፉም እዚህ ይመረታል። በጣም በርካታ ምርቶች አሉ። በአዋጅ አይደለም ሁላችን ካኪ እንልበስ አንልም። አሁን ዘመን ተቀይሯል። ግን ኮንሽስሊ የሀገር ምርት መጠቀም በጣም አስፈላጊ ነገር ነው በመዝጋት ሳይሆን ኮንሺየስኑን የሀገር ምርት ብንጠቀም አንዱ ያንዱን እየገዛ ገበያ ያሳልጥ፣ ያዋጣል። እናስተምራለን እኛ እንጠቀማለን እንደዛ እያልን በሂደት እየተፈታ መሄድ ይመስለኛል። ከፕሮፐርቲ ታክስ ጋር የኢንዱስትሪው ይታያሉትንም እናያለን። ሳናቅ ስተን ከሆነ እናያለን። ታክስ መከፈል አለበት ጥያቄ የለውም። ግን ኢንዱስትሪን ከሱቆች ጋር አድርገን ከሆነ ፈትሸን እናስተካክላለን። አብዛኛውን ግን ሚኒስትሮች ኖት ስለወሰዱ እናያለን። አንድ በአንድ ባላችሁት ልክ ነው ጉዳዩ ወይስ የተደበቀ ነገር በውስጡ ችግር አለበት የሚለውን ፈትሸን መልሰን በየሴክተራችሁ ኢንፎርም እናደርጋችኋለን። አብዛኛው የእቅዳችን ግብአት ይሆናል። አንዳንድ የማይፈቱ ጉዳዮች ካሉ ያልተመቸ ነገር አለ ማለት ነው። እንደዛ አስባችሁ ኔክስት እንወያይ። ደግመን ልናነሳው እንችላለን። አብዛኛው ግን የፈለግናችሁም የምናወያያችሁም ለዕቅድ ግብአት ነው። ምንድን ነው ያሉ ኮንሰርኖች እንስማቸው ብለን ስለሆነ አብዛኛው ነገር የዕቅዳችን አካል ሆኖ የሚታይ ይሆናል። ከሞላ ጎደል በኖት መሰረት እኛ ተወያይተን የምንፈታውን ለመፍታት ጥረት እናደርጋለን። እኔ ያለኝ ሜሴጅ የመጨረሻው የጋራ ራዕይ ይኑረን። እናንተም አርበኞች ናችሁ፣ እኔም አርበኛ ነኝ። እኔም ለግሌ ብቻ አልሰራም። እናንተም ለግላችሁ ብቻ አሰሩ። ሁላችንም ተባብረን ለጋራ ጉዳይ ከቆም ሀገር ያተርፋል፣ እኛ እናተርፋለን፣ ትውድ ያተርፋል። ያተረፈ ትውድ ደግሞ ይሸጋገራል። በጋራ ብናስብ ጥሩ ነው። ሁለተኛው ሀገራችሁን ብታውቁ፣ ኢትዮጵያን ጠንቀቃችሁ ብታውቁ፣ እድልና ፈተናዋን ለማወቅ ጸጋና እዳዋን ለማወቅ ያግዛቸዋል። በውስጡ ያለው አውቀን እንድንቆጭ አብረን እንድንሰራ እንድንተጋገዝ ስለሚያደርግ ሀገራችሁን ለማወቅ ፈተናዋን ለማወቅ ችግሯችሁን ለማወቅ እዳዋን ለማወቅ ብትጥሩ ጥሩ ነው። እንደዛ ካደረግን ለጠላት አንገዛም። ለረዥም ጊዜ ለውጥ፣ አንዳንዴ የሚመር መድኃኒት መዋጥ ግዴታ ለመፈወስ ሲባል ቢመረንም እንውጣለን። ያንጠን እንፈወሳለን። ኢዚ በሆነ መንገድ ቼንጅ ጌትም አይመጣም። ካልደከምክ ካልተሰቃየህ ካልሰራህ እንዲሁ ለውጥ አይመጣም። ያን አስበን አንዳንድ ያለውን መንገራገጭ በዛ መንፈስ እንድታዩት። አብዛኛው ሀሳቦቻችሁ በጣም በጣም ጠቃሚዎች ናቸው። አንዳንዱ የሰራንበት ያለን ጉዳይ ነው። ምሳሌ ቱሪዝም የተባለው በደንብ የተሰራበት ያለ ጉዳይ ነው። አንዳንዱ እየሰራን ያጎደልናቸው ጉዳዮች እንዳሉ ገብቶኛል። አንዳንዱ ደግሞ አቴንሽን የተሰጣቸው ሴክተሮች ይኖራሉ። እነሱ ሁሉ ፈትሸን አቅም በፈቀደ መጠን መልስ እንሰጥበትና በሚቀጥለው ጊዜ ደግሞ ፈጣሪ ፈቅዶ ስንገናኝ ልክ እንደ ቡናው መልስ አገኘን እንደምትሉ ተስፋ አደርጋለሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ።